አባታችን ሙፍቲን ስናስብ አሁንም አና ለባብስም የተቀበሩበት ቦታ ሙስሊሙ ሕዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ይሄን አና ለባብስ ትውልድ ሲጠባዝም ብለናል። ናይ እንወዳለን፣ እናከብራቸዋል። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግን ነው እኛ የምንፈልግ ይሄ መታረም ይኖርበታ። በቅርቡ ያጣናቸው አባታችን ተቀዳሚ ሙፍቲ ሐጅ ዑመር እድሪስ ሁሉንም አላ ይርሃማቸው። ማረፊያቸውን አላ ፍርደው ሲያርገው ከነቢያት ጋር ብሎ አላ ያሰልፋቸው። ያጠፉት ወንጀል ካለ ሁሉን ይለፋቸው፣ እኛንም አላህ ይለፈል። ዑለማዎችን ማጣት ተራሳውን ማጣት አይደለም። አላህ ለዑለማዎቹ የተለየን ክብርና ደረጃን ችሯል። ዑለማዎቹ የነቢያት ወራሽ ናቸው። ነቢያት ብርና ገንዘብ አይደለም ያወረሱት እውቀትን ያወረሱት እውቀትን የያዘ ትልቅን ጠይዟል ማለት ለነዚህ ዑለማዎች ለነዚህ ትላልቅ ኡስታዞች የሰማይ ነዋሪያት የምድር ነዋሪያት ሁሉ

ቢዚ ከሆኑላቸው ሰዎች በላይ የትኛው ደረጃ ዝች ምድር ላይ አለ? እነሱ የጻፉበት መድ ሸሂዶች ካፈሰሱት ደም በላይ ዋጋ አለው አላህ ዘንድ ሐሰኑል በስሪ። ለዛ ነው የውም አልቂያማ እኮ የዑለማዎች የጻፉበት መዳቸው ቀለሙ ሸሂዶች ያፈሰሱት ደም ይዛለ ይቀርባል። ታዲያም ያሸንፈው ሸሂዶችን አቅጣጫ ያሳዩት ያነሱት የመሩት ዑለማዎች የኡስታዞቹ ብዕር ነው ሚዛን የሚደፋው ቀለሙ ይላል። ደረጃቸው ትልቅ የገዘፈ ነው። እንድንላህ ይላሉ ነቢ ዓለ ሰላት አላህ ወመላይከተህ የእሱ መላይኮች ወአህለ ሰማዋትህ ወአርድ የሰማይ ነዋሪዎች፣ የምድር ነዋሪዎች፣ ጉድጓዱ ውስጥ ያለ ጉንዳን፣ ባህር ውስጥ ያለ አሳ ነባሪ እስትግፋርን ይጠይቀዋሉ የሰው ልጆችን መልካም ለሚያስተምሩ ዑለማዎች ይላል። አንተ ዛሬ ክብር ያልሰጣቸው ዑለማዎች ወንዙ ውስጥ ያላሰነባሪ ለነሱ ውስጥ ትፋር ያደርጋል። ደረጃቸው የተለቀ ማዕረጋቸው አላህ ዘንድ የጎነ የነብያ ወራሾች፣ የነብያ ተከታዮች፣ የነብያን ሻማና ፋኑስ ያዦች ዑለማዎች ናቸው። ታዲያ እነሱም በሞት ማጣት ቀላል አይደለም።

መደምደሚያው ነቢዩ ዓለይሂ ሰላቱ ወሰላም ናቸው። ታዲያ እኛ ሳውዲ ላይ ባጣናቸው ታላቁ ሙፍቲ አሊ ሸኽ ይሁን በሸካችን ተቀዳሚ ሙፍቲ ሐጅ ዑመር እድሪስ ህልፈት አዝነናን፣ አላህ ሐዘናችን ይጠግነን እነሱንም የጀነት ማረፊያቸውን አላህ ከፍ ያደርግላቸው። ታዲያ በዚህ የሰሞነኛ ክስተት የተወሰኑ ነጥቦችን ታዘብነ፣ ተማርንባቸው። የመጀመሪያ አስደሳችሁ ነጥብ ሕዝበ ሙስሊሙ አንድነቱን ያሳየበት፣ አብሮነቱን ያሳየበት ለዑለማዎቹ ክብርንና ሞገስን የቻረበት ክስተትን አስተናግደን ውስጣችን በሐሴት ተሞላ። ሊለያዩን ሊበትኑን ያሴሩት ሰዎች እጃቸውን አፋቸው ውስከተው ቁጭ አሉ። ሚዲያዎቻችን በአጠቃላይ ፌስቡኮቻችን፣ ቲክቶኮቻችን፣ ኢንስታግራሞቻችን በአጠቃላይ ስለ ዓሊሞቻችን ሞት ዘጋቢ ሆነ። ስለ እነሱ ክብር ገላጭ ሆነ መጅሊሱም ትልቅን አመራር በመውሰድ የታላቁን ሼኻችንን አቀባበር መንግስት ጋር በማስተባበር በማቀናጀት በሚገባቸው ግርማ ሞገስ ክብር እንዲሸኙ ያደረግንበት አብሮነታችን የታየበት ትስስራችን የታየበት ተለያይተው አበቃላቸው ያሉ ሰዎች ያፈሩበት ክስተትን አስተናግደን አልፈናል ይሄ ትልቅ የሆነ መሸለም ነው ለዚህ ትውልድ አብሮነት የታየበት እንደ ማን ላይ ያሳየንበት ፌስቡኮቻችን ሁሉ የዘገቡበት የማይረሳ ክስተትን፣ ደማቅ አሻራን አሳልፈን እንደናል። አልሐምዱሊላህ። ሌላ ደግሞ ታዘብነ፣ ተገረምነም። የሌላ እምነት አባቶች፣ አርቲስቶች፣ ጋዜጠኞች፣ ታዋቂ ሰዎች፣ ባለሀብቶች፣ ኤምባሲዎች ሀዘናችንን ለመጋራት ያባታችንን ልፈት ሀዘናችንን ለመጠገን አብረውን ቆሙ፣ አብረውን አነቡ እና መሰግናቸዋል። አላህ ሂዳያውን እስጣቸው። ሌሎችም ደግሞ ባግርሞ ታዘብነ። ከዚህ ተጻራሪ ለመቆም የጣሩትን ሴራን ይዘው የመጡትንም ተመለከተናቸው። የእኛ አንዳንድ ወጣቶች የሰሩትን ስተት ተመልክተው እሷን አወፍረው እስልምና መሃል ሁለት ሰፍ እንዳለ ለማሳየት የቧጠጡ ሰዎች መርዛቸውን ሊረጡ ያሰቡን ሰዎችንም መንጠረን ታዘብናቸው። እስልምና ውስጥ መጥተው ፈትዋ ለመስጠት እገሌ ቡድን እንዲ ነው እገሌ ቡድን እንዲነው ብለው ሊያቧድኑን የሞክሩትንም ታዘብናችሁ፣ ተመለከትናችሁ። ምን ያሴሩልን እንደነበር በግልጽ በአደባባይ ተመለከትናችሁ። ደግሞም ሌሎችን አብረን ታዘብነ፣ የእኛዎችን የእኛም ምስኪኖች የነዛን መፈክር ያዳመቁ የነዛን ላይክና ሸር ያደረጉ ለማውገዝ ብለው ድሉን ለመጠቀም የሞከሩ የእኞች ምስኪኖችንም አየናችሁ። እነዚህ ከሌላ እምነት መጥተው ጥቂቶቹ ሰፊውንም የክርስትና እምነት የማይወክሉ ትንንሽ አክቲቪስቶች በቀጠልም ብለው እገሌ ሱፊ እገሌ ወሃቢ፣ ወሃቢ ማለት እንዲ ነው ብለው ሊያባዱን ሲሞክሩ በትዝብት ተመለከትናቸው። የእነሱን ድምጸት ደግሞ ይዞ ያስተጋባ ሱፊያ ነኝ ብሎ ያመነ ደግሞ አንዳንድ ዲኑ ያልገባው ወጣትንም ተመለከትን። ልብ በሉ እናንተ ወጣቶች እነዚህ ሰዎች ቢሳካላቸው ይጀምሩት በእናንተ። የሰሜኑ ጦርነት ጊዜ የወደመው የመሻይኮቻችን ሐሪማ በርካታ የዕልም መካኖች ወደመዋል። አሁን የሉ። እነሱን ለመተካት ነው እየተፍጨረጨረ ከተማ ውስጥ ያሉ እነሸ መሐመድ ሐሚድዲን ዑለማዎችን ማሊክ ተካቸው ብለው ዑለሞችን ሰብስበው እያስመረቁ ያሉት ሐሪማዎቻችን እንደዚህ እስልምና ላይ በሚያሰሪ ሰዎች ስለወደመ ብቻ እነዚህ ዛሬ ውሃቢ ሰለፊ ያሉ የሚያባዱን ሌላ እምነት የመጡ ሰዎች እነሱ ናቸው። አክሱም ላይ እህቶችህን ሂጃብ እየከለከሉ ያሉት ሶላት እየከለከሉ ያሉት ሙስሊም። እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አደለም። ሱፊዩና ሰለፊዩ መሃል ያለው ልዩነት ቅርንጫፋዊ አሊያም ፍቅሃዊ አህካሞች ናቸው። ከሁለቱም ጥርዝ የረገጠ ይኖራል። በሱፊያ ስም ቀብር ውስጥ የሚያመልክ ጠንቋይ ጋር መሄድ ይኖራል። ይሄ ሱፊያውን አይወክልም። ሱፊያኛ የምንላቸው አጼዎቹ ጋር የታገሉ አይማዎቻችን ፍትህ ያቀሩ ተብሲር ያቀሩ ነውና ሰርፍን ሲያቀሩ የኖሩ እንደነ ጀማ ንጉስ ያሉ እንደነ ሻሃሊ ጎንደር ያሉ እንደነ አብሬት፣ እነ ዳና፣ እነ ሾንኬ የመሰሉት ናቸው። ይሄ ሱፊያ አረማዎቻት ከነዚህ ጋር ሰለፊዩ ሰፊ ልዩነት የለም። ሁለቱም ሳይድ ጠርዝ የረገጠ ይኖራል።

ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ነው። ይህን አና ለባብስ ትውልድ ሲጠባዝም ለናልናይ እንወዳለን፣ እናከብራቸዋል። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግ ነው እኛ ምንፈልግ። ይሄ መታረም ይኖርበታል።